ሱረቱ ተክዊር ከአንቀፅ 16 እስከ መጨረሻው ያሉትን እንማማራለን ሁላችሁም በጥሞና ተከታተሉ አዑዙ ቢላሂ ሚን አሸይጣን ረጂም አልጀዋሪ ልኩነስ

ትክክለኛ ንባባቸውን እየተማማረን ቆይታ የምናደርገው ሁላችሁም ኢንሻአላ ቁርኣን ገልጣችሁ ቢሆን ጥሩ ነው። አለበለዚያ ደግሞ እስክሪን ላይ እያያችሁ ሁላችሁም እስክሪን ላይ የሚደረጉ ምልክቶችን በጥሞና በመከታተል ንባባችሁን እንድታስተካክሉ ለማስታወስ ፈልጋለሁ። አልጃዋሪ ልኩነስ በአስራ ስድስተኛው አንቀጽ ላይ የሚገኘው አል፣ እዚህ ላይ የምትመለከቱት ሀምዘተል ወስል ነች፣ ወይም አሪፍ አልወስል የምንላትናት በእሷ የምንጀምር ከሆነ ፈትሐ አድርገን ነው የምናነባው። ላም ስኩን ጋር ስትመጣ ማለት ነው፣ አል አል አብለን ነው የምናነባት፣ ፈትሐ ይላት ማለት ለዚህ። ነገር ግን ይህቺ ላም ጋራ ስኩን ምልክት ይኖራትም አይኖራትም፣ በዚህ መልኩ አሪፍና ላም ተከታተለው ካገኘን በሷ በአህም በዚህ የሚጀምር ከሆነ በአሊፍ የሚጀምር ከሆነ እንደምናደርገው በፈትሐ ነው የምናደርገው አል አ ብለን ነው የምናነበው ምሳሌ አልሐምዱ አራህማኒ የመሳሰሉ ከዚህ በፊትም ያየናቸው ማለት ነው ስለዚህ ምንጊዜም በአሊፍ ስንጀምር ፈትሐ አድርገን አነባለን ሌላው ላም ስኩን ነች እንደምታዩት ረገጥ ነው የምናደርገው አል ጀዋሪ አይባልም። ሌላው ዋው ፈትሐ አሊፍ ስኩን ተከትላለች የምትመለከቷት ስለዚህ ዋ ሳብ እንዲህ ያደረጋል። አልጀዋ አልጀዋ አፋችሁን ትንሽ ከፈት አድርጋችሁ ሳብ ጎተት ማድረግ ማለት ነው። ራ ከስራ ነች፣ ቶሎ ወደ ላም ስኩን እንሸጋገራለን። አልጀዋሪል አልጀዋሪል በዚህ መልኩ ይነበባል። ካፍ ቧማ ነች። ከዛ ቀጥሎ እንደምትመለከቱት ኑን ሸዳ ሆና ነው የምናገኘው። ስለዚህ ኑን ሸዳ ስትሆን ቆየት ብለን ጥብቅ አድርገን ቆየት በን ነው የምናነበው። ከዚህ በፊት በተደጋጋሚ እንዳየ ነው። ስለዚህ አልኩነስ፣ ኩነስ፣ እያቸው እያቸዋለ ኑንን ጥብቅ አድርገ ቆየት ማለት ይኖርብኛል። ሌላው ሲን ላይ ስናነብ ደግሞ በሱኩን ነው የምናቆመው። ሲን ከስር አንቻለ፣ አልጀዋሪልኩነሲ ነው የሚሆነው። አደለ፣ ስንቀጥል ነው የሚሆነው። ስናቆም ግን ሲንን ሱኩን ነው የምናደርገው፣ አልጀዋሪልኩነስ እንደዚህ ማለት ነው። ደግመዋለሁ። አልጀዋሪል ኩናስ ሌላው እዚያ፣ አልጀዋሪል ኩናስ አይባልም ኩነስ እንደዚህ ነው የሚባለው። ሌላው 17ተኛ አንቀጽ ላይ ወለይሊ ዋው ፈትሀ ትሎ ወደ ላምሸዳር የምንሸጋገረው ወለይሊ ላምን ስናጠብቅ ሸዳ አለ እንደምትመለከቱት፣ ወለይሊ ተብሎ አይቆይም። እዚህ ላይ ኑንና ሚም ሸዳ ሲሆኑ ብቻ ነው ቆየት የምንለው እንጂ ሌሎቹ ፊደሎች ሸዳ ሆኖ ሲመጡ ቶሎ ብለን አጥበቀን ነው የምናልፈው። ስለዚህ እዚህም ላይ ላምን ሸዳ ሆና የመጣችው ቶሎ ነው የምናልፈው። ወለይሊ እንደዚህ ነው የሚናበበው ማለት ነው። ሌላ ወለይሊ ኢዳ ቶሎ፣ ላም ከስራ ወደ ሃምዛ ነው የምንሸጋገረው። ወለይሊ ብለን አንቆ አንስበውም ማለት ነው። ኢዳ ዓስ፣ ዓስ፣ ኢዳ ዛል። ከዚህ በፊት ደጋግመን አይተናታል፣ ዛል የምላሳችን ጫፍ ክፍል ከላይኛው የፊት ጥርስ ጫፍ ጋር አጣምረው ነው ምናነበው። ስለዚህ ኢዛ አይደለም ኢዛ እያለ ከሆነ የሚወጣው ድምፃችሁ ትክክል አይደለም ማለት ነው። ስለዚህ ኢዛ ዛ ዛ ዚ ዙ መለማመድ ይኖርባችኋል። ወይም በተደጋጋሚ ችንፌደን ስለምናገኛት ከዛይ ጋር እንዳይመሳሰል መውጫዋን በደንብ መለማመድ ይኖርባችኋል። ከዛ ቀጥሎ አሪፍ ሱኩን ነው የመጣው። ከደል ፈትሐ ቀጥሎ ዛ ጎተት እንዲል የምታደርግ ነች አሪፏ። ስለዚህ ኢዛ ወለይሊ ኢዛ በዚህ መልኩ ይነብባል። አስ አስ። እዚህ ላይ አይን በደንብ ማውጣት አለብን። አይንም ሁለተኛውም ተመሳሳይ ናቸው፣ ሁለቱ አይን አይን ናቸው። ነው እንጂ የምንለው አስ አስ አይሆንም። አስ አስ አይባልም። ስለዚህ አስ አስ አስ አስ እዚህ ላይ አይን ሲን ሱኩን ነች አይደለ ዐስ ያዝ እናደርጋታለን እዚህ ላይ ሲን ፈትሐ ነበረች ግን ስናቁም ወደ ሱኩን ስለምንቀይረው ሲችንም ሱኩን ነው እምናደርጋት ሁለቱ ሱኩን ነች ሲን ሱኩና ሲን ፈትሐም ስናቁም ሱኩን ስለምትሆን ሱኩን ነች ስለዚህ ዐስ ዐስ ዐስ ዐስ ወለይሊ ኢዛ ዐስ ዐስ ወለይሊ ኢዛ ዐስ ዐስ በዚህ መልኩ እናነባለን 18ኛው አንቀጽ ላይ ወሱብሒ ወሱብሒ ዋው ፈትሐ ቶሎ ወደ ሷር ነው የምንሸጋገረው፣ ሁለቱን ፊሎች አናነባቸውም። ሷርን ጥብቅ ነው የምናደርገው። ባን እና ነጥራት አለ። እንዴት ነው ወሶብ አይባልም። አይባለም ወሶብ አያቸው አይደለ ባን ይነጥራል። ሐ ደመቅ አድርገን ነው የምናነበው። ወሶብሒ ወሶብሒ ቶሎ ብለን ታዲያ ሐምዛ ጋር እናያይዛለን። ሐ ከስራ ቶሎ ወደ ሐምዛ ማለት ነው። ወሶብሒ ካልን ስህተት ነው። ወሶብሒ ኢዛ እንደዚህ

ግን እያቸዋለን እንደዚህ፣ ኢነሁ ሁ ብለን እንስበዋለን። ለምን ከሃ ቧማ ቀጥሎ ዋው ሰጌራ በትንሽ የተጻፈችው አለች። ይሄ ማለት ሁ ጎተት እንዲል የምታደርግ ነች። ስለዚህ ዋው ሰጌራ ማለት ነው። ከዚህ በፊትም ቃዒደቱ ኑራኒያ ላይ እንደየ ነው። ስለዚህ ኢነሁ ኢነሁ ለቀውሉ ረሱሊን ለቀውሉ ቶሎ ላም አራፈታ ቶሎ ብለን ለቀውሉ አንልም። ኢነሁ ብለን እንደ ጎተት ነው። ለቀውሉ ተብሎ አይጎተትም። ስለዚህ ምንድን ነው ቶሎ ብለን የምናነበው ለቀውሉ ረሱል ከሪም። እንደዚህ ረሱ ሳብ እናደርገዋለን። ላምከስራቴን ሊን ነበር የሚሆነው። ንም የምትለዋ ድምፅ ወደ ካፍ ስለምትሸሸግ ላም ከስራ ወደ ካፍ ነው የምንሸጋገረው። ካፍ ላይ ስንደርስ ብቻ እንነፋነፋል ወይም እናዜማለን። ከሪም ራከስ ሪያ ስኩን አለች ሳብ እናደረጋለን። ሚምን ስናቆም በስኩን ነው አራሱሊንከ አያቸው አለ አራሱሊን ከሪም አንፈጥንም። ታዲያ እዚህ ላይ ን ምትለዋን ድምፅ ወደ ካፍ ስንሸሽጋት ስናዜም እያዜምን ቆየት እንላለን ረሱሊን ከሪም ደግሞ አለው ኢነሁ ለቀውሉ ረሱልን ከሪም ስናቆም ጎተት አድርገን ሚምን ደግሞ ሱኩን ረገጥ አድርገን እናነባለን። አንቀፅ ላይ ዚ እንዳትሉ ዚ ቁወቴን ካላችሁ ትክክል አይደለም። ፊደሉ ተቀይረዋል። ስለዚህ ዛል ከስራ ያ ሱኩን የምናድርገው ዛልን ስናነብ ደግሞ ምንደሚሆነው ምራሳችንን ጫፉን ከላኝ ፊት ጥርስ ጫፍ ጋር አጣምረ ነው ምናነበው ልክ እንደ መንከስ አድርጋችሁ ዚ ዚ ቁወቲን እንደዚህ ይሆናል ማለት ነው። ዚ ይቺያዋ ዚ ብላ እንድትጎተት ያደረገችኋላል። ቁወቲን ቃፍ ማ ወው ሸዳ ጥብቅ እናደረጓል። ዋውን ቁወቲን ነ የምትባል ድምፅ ግልጽ እናደረጋት። እዚህ ላይ ቁወቲን ንደ ተከስራቴንቲን አደለ ነ የምትለዋ ድምፅ ግልጽ ትደረጋለች። ዚ ቁወትን እንደ ዚ ቁወትን ን እንደ አይሆንም። እንደ ሌላው ኑን ስኩን ወደ ዳል ስለምትሸሸግ ኑንን ወደ ዳል ሸሽገን ምና ን ብለን ግልጽ አናረጋትም፣ እንደ ተነፋንፈን ነው የምናልፈው ማለት ነው። እንደ አዚመን ዚ ቁወትን ንደል ዒንደ ል ቶሎ ብለን ዛልከ ስራ አሁንም ወደ ላምስኩን ል ብለን አንስበውም። ለምን ላምስኩን ስለመጣች ልካ ስራ ወደ ላምስኩን የምንሸጋገረው ውድቅ ይሆናሉ ነዚህ ማለት ነው። ስለዚህ ዚ ቁወትን ንደ ል ከዛ በኋላ ዓሩሺ ዓይን ለመቃርገ መውጣት አለብን። አርሺ አይሆንም። ስኩን ነች ወፈር እናረጋታለን። ሺ ከስራ ቶሎ ወደ ሚም ነው የምንሸጋገረው። ሺ መኪን ቶሎ በል ዚል ዐርሽ መኪን መ ቶሎ በል ዚል ዐርሽ መኪን ኪ ካፍ ከስራ ያስኩን አለች። ኑኑን ስናቆም ደግሞ በሱኩን እናቆማለን። ሲነበብ ቁወት ዕንድ ዚል ዐርሽ መኪን ደግሞ አለው። ዚ ቁዋትን ንደ ዝልዐርሽ መኪን በዚህ መልኩ ይነበባል። አንቀጽ ሃያ አንድ ላይ ሙጣዒን ሚም ሸዳ ነው አይደል? እዚህ የሆነው ሚም ሸዳ የሆነው ቀድመ ያለችዋ ንምትለዋ ድምፅ ምን ስለሆነች ነው ስለምትዋጥበት ነው። ተኑን ላይ መኪኒን ሙጣዒን ስንቀጥል ነው እዚ ላይ ኑን ተነስተን ወደ ዚኛው ጋር ብናያይዘው ሚምን እና ጠብቆ ነበረ ግን እዚኛው መኪን ብለን አቁመናል፣ ጨርሰናል። ስለዚህ አሁን ሙጣዒን ተማ ሚን ብለን ሌላኛ አያ ልንጀምር ነው። ስለዚህ ይቺ ሚም ላይ የምትገኘው አሸዳ አትተገበርም፣ አትነበብም። ስለዚህ እንደሚሆን ነው ሚም በማ ብቻ። ሙጣዒን ሙጣዋን ደግሞ እፈር አድርገን ነው የምናነበው። ሳብ እናደርገዋለን። ሙጣኢን አይሆንም። ሙሙጣዒን እንደዚህ። ዒን እዚህ ለዓይን በደንብ እናወጣ፣ በደንብ ማውጣት ይኖርብናል። ዒን ስንል ን ምትድምፅ አለች አደለ? ወደ ሳ ትሸሸጋለች። በግልጽ አናነባትም። አዚመን ወይም ተነፋልፈን ነው የምናልፋት። ሙጣዒን ሰመ እያቸው ሙጣዒን ሰመ ምተወ ደግሞ እዚህ ላይ ሳ ነች እንጂ ሳ አደለችም። ብዙ ጊዜ ሳ ብለና ሳ ብለና ነበር ሰመ እንላለን። ይሄ ልክ አይደለም። ሙጣዒን መ መ ልክ ዛለ እንዳወጣናትናት የምላሳችን ጫፉ ክፍል ከላይኛ የፊት ጥርስ ጫፍ ጋር አጣምረን ምናነባት። ስለዚህ መ አሚን ቶሎብ ሚምን ደግሞ ጥብቅ አድርገን ቆይት እንላለን። አሚን ሚምን ከስራ ያስኩን ሳብ አርግናል። አሚን ምናርጓል። ሚ ሳብ አርገን አሚን አይሆንም። አሚን ሚምን ነው የምንስበው። እሺ

ሐ ከስራ የመቀርገ ነው የምናወጣው። ባ ማነች? ካፍ ማነች? ሰሒብኩም አደለም። ሰሒብ ካላችሁ ስኩን ነው። ሰሒቡ ቡ ከንፈራችሁ ወደፊት ሰብሰብ አድርጉት። ወማ ሳሒቡኩም፣ ወማ ሳሒቡኩም ቢመጅኑን። እቺ ሚም ስኩን ምን ምልክት የላትም አደለ? እቺ ሚምን ታዲያ ወደ ምንድን እንወስዳት? ወደ ባ እንሸሽጋታለን።

ራአሁ ራን ወፈትሐ ርግ መፈረ ርግ ነው ምናነበው ሐምዛ ፈታ ደፍ ስኩን አ ሳብና ነገዋለን። ወላ ቀደራአሁ ቢል ቶሎብራ ቢል ባከስላም ስኩን ቢል ኡፉቂል ኡፉቂል ቃፍ ከስራ ወደ ላም ስኩን ሽጋጋራለን። ወላ ቀደራአሁ ቢል ኡፉቂል ሙቢን ሙቢ ሳብ ርግ ቢ ከዛ በኋላ ኑንን በስኩን እናቆማለን።

ሁወ ቶሎ ለል እዚህ ላይ ደግሞ ዓይን አለች ደመቃርግ ነው የምናነበው። ወማ ሁወ ዓለል ላም ፈትሀ ወደ ላም ስኩን እንሸጋገራለን ስንቀጥል ማለት ነው። ወማ ሁወ ዓለል ቶሎ ወማ ሁወ ዓለል ቶሎ አያቸው በዚ ቶሎ በዚህ ፍጥነት የሚናበበው ገይቢ ዓለል ገይቢ ገይን ስናነበ አለል ቀይቢ አው አለል ገይቢ አይሆንም። ወማ ሁወ ዐለል غይቢ በዚ መልኩ ነው የሚነበው፣ እንጂ አግ አይባልም። አግ ወይም ደግሞ ጋ አይባልም። ወይም ደግሞ ቃ አይባልም። ጠይብ ስለዚህ غይንን በዚ መልኩ በዚ መልኩ እንደማምድ ይኖርብናል። ወማ ሁወ ዐለል غይቢ ቢضኒን ይሄ ልክ አደለም። ቶሎ ብለን ነው የምናነበው፣ ዓለል ገይቢ ቢዶኒን፣ ቶሎ ብለን ማለት ነው። ቦድን ወፈር አድርገን ነው የምናነበው፣ ፈትሐ ነው ቦድ። ቢዶኒን አይባልም፣ በዳል ሳይሆን በቦድ ነው የሚነበበው። ቢዶኒን ኑን ከስሪ ያስኩን ሳብ እናደርገዋለን። ኑን ስናቆም ወደ ስኩን ነው ወማ ሁወ ዓለ ልገይቢ ቢዶኒን ደግሞ

ሸይጣኒ ሮጂም ሸይጣኒ ስንል ፈትሃሊፍ ስኩን አለ ጣ አይደለም፣ ወፈረጋቸው ሸይ ሸይ ኒን የምትለዋ ን የምትድምፅ ተጨመላለት አይደለ ኑን ከስራ ኒን ን የምትለዋ ድምፅ ወደ ራስ ስለምትዋጥ ኑን ከስራ ራ ሸዳ ብቻ የምጠብቁት ማለት ነው። ሸይጣኒ እንደዚህ ራ ወፈር ይደረጋል። ጂም ከስራ ያ ስኩን አለች ጂ ከዛ ሚምን ደግሞ በሱኩን ነው የምናቆመው።

ተዝሃቡን እንዳትሉ። ዛል ቀደም ብለን ያየናት ፊደናት ተዝሃቡን ሳይሆን ተዝሃቡን ተዝሃቡን እንችን ሃ በዚህ ምልኩ ራቅ አድርገናል። ተዝሃቡን እንዳትሉ ተዝሃቡን ቡ በአማው ሱኩን ስለመጣች ጎተት እናደርጋታለን። ኑን ደግሞ በሱኩን ነው የምናቆመው። ፈአይነ ተዝ ቶሎ ኑንታ ፈአይነ ተዝሃቡን በዚህ ምልኩ ይነበባል። ሌላው

ዚ አሩን የምትለዋን ን የምትለዋን ድምፅ ወደ ላም ስለምትዋጥ ራማ ላምሸዳ ብቻ የሚጠበቅባቸው ክሩሊ ክሩሊል አያቸዋለን። እንደዚህ ይነበባል። ሁለትኛ ወላም ረገጥ እናደርጋለን። ዓይን ፈትሃለች። ከዛ ሊፍ ስኩን መጥተዋል። ሊፍ ስጊራ ሳብ እንድትረጋጅ ሊል ዓለሚን ስን ደግሞ ሚምካ ስራያ ስኩን አለች። ሳብ እናደርጋለን። ኑኑም በስኩን የምናቆመው

ኑኗን ወደ ወደሽን ስለምትሸሸግ ሊመን ሻ እንደዚህ ተነፋንፈን ወይ ማዚመ ነው የምናልፈው። ሻአ ስንል ደግሞ እዚች ላይ መሳቢያ ምልክት አለች አይደለ? ጎተት እንዲል የምታደርግና ሻ አ ነገና አ ሀምዛ ፈታ ሆኗን የመጣቸው ሊመን ሻ ሚንኩም። ቶሎ ብለ ሀምዛ ፈታ ሚም ከስራ ሚንኩም አለ ሚንኩም። ኑን ሱኩን ወደ ካፍ እንሸሽጋት አለን

ኑን ወደ ስለምትዋት ያን ጥብቅ እናደርጋለን። ያሸዳብ አይኖረውም ይጠብቃል። ሊመንሻ ሚንኩም አን የስተቂም ደግመዋለሁ። ሊመንሻ ሚንኩም አን የስተቂም በጣም ጥሩ። መጨረሻው ላይ ወማ ሳብ እናደርጋለን ተሻኡነ ሺን ፈታ እዚህ ላይ አሊፍ መሳቢያ አለች። ሻ እንድል የምታደርግነች የምታደረግነች ሀምዛ በማው ስኩን አለች። አሁንም እንድል የምታደርግነች። ወማ ተሻኡነ እንደዚህ ይናበባል። ኢላ ደግሞ አሊፍ መሳቢያ አለ። ኢላ ሳብ እናደርገዋለን። ኑን ስኩን ወደያ ጥብቅ እናደርጋለን። ኑኑን ወደያ ንሱኩን ወደያ ስለምትዋጥ ማለት ነው። አይ እንደዚህ ይነብባል። ሻእ ስለ አሁንም መሳቢያ አለ ሐምዛ ፈትሐ ቶሎ አላህ ወደሚለው ወደ ላም ነው የምንሸጋገረው ማለት ነው። ኢላ አን የሻእ አላሁ ረቡል ሀበማ ቶሎ ወደ ራ ባንጥብቅ እናደረግና አሁንም ባማን ወደ ላም ስኩን ዓይን ፈትሀ ሌፍ ስኩን ለች ዓይንን በደንብ መውጣት አለብን። ሚ ስን ደግሞ ሚ ም ከስር ስኩን አለች። ሚ ኑንስ ፈትሀ ስናቆም ወደ ስኩን ትቀይራለች። ረብልዓለሚን እደዚ ሆናል ስናነበው ወማ ተሻኡነ እላ አን የሻ አሁ እያቸውለ ደግሞአለው ወማ ተሻኡነ ላ አን የሻ አላሁ ረብ ልዓለሚን። በዚህ መልኩ በደንብ አድርገን እናንብቦ እንሻ አላህ። አንድ ጊዜ ያነብላችኋአለ። ሁላችሁም በጥሞና ተከታተሉ።

አዳምጦት ኢንሻአላህ እንዲሁም ደግሞ ከረሩት ቆንጆ ቂራት ይኖራችኋል። በተጨማሪ በቋሚነት ገራአት መቅራት የምትፈልጉ በኦንላይን በያላችሁበት ሆናችሁ በ0914042804 ላይ ወይም ስክሪን ላይ በሚገኘው ቁጥር በዋትሳፕ ወይም በቴሌግራም አናግራችሁ መመዝገብ የምትችለው መሆኑን ለማስተላለፍ ፈልጋለሁ። በተጨማሪ ይህ ትምህርት ጠቃሚ ነው ብላችሁ ካሰባችሁ ለሌሎችም